ታገባኝም ብሎ የሄደ ሰውም ስለ ኦርቶዶክስ ቤተክርስቲያን በየጊዜው መረጃ እየተከታተለ ስለ ኦርቶዶክስ ቤተክርስቲያን ማውራት ምንም ጥቅም የለውም። ተዋሕዶ ቤተክርስቲያንን ፍቅር ያልወጣላቸው ሰዎች እንዳሉ ይሰማኛል። የኦርቶዶክስ ቤተክርስቲያን ውበት አሁንም ገና የሚያንዘረዝራቸውና፣ ውበቷ በልባቸው ገዝፎ የሚታያቸው፣ ክብሯ ሁልጊዜ የሚያሰግዳቸው፣ በልባቸው አንገታቸውን ዝቅ ማድረግ የተሳናቸው፣ ልባቸው ግን ሁልጊዜ ለውበቷ የሚንበረከክላት ማለት ነው። እንደዚህ አይነቶች ያሉ ያሉ መስሎ ይሰማኛል። እንደዚያ ከሆነ ወደሚያጸድቀውና ወደ እውነት ወደ ሆነው ነገር መምጣት ነው የተሻለ ሆኖ ይሰማኛል። ይሄ ምክሬ ነው። በነገራችን ላይ ካልሆነ ደግሞ ስለተውት ነገር ማውራት ምንም ጥቅም የለውም። ስለ ተውት ነገር ማውራት ምን? አሁን ስለ ክርስቶስ አደለ የምንሰብከው? ስለ አዳም እንሰብካለን? ለምን የአዳምን አባትነት ትተን? እኮ ከክርስቶስ ስለተወለድን እኮ ነው ስለ ክርስቶስ ብቻ ምንሰብከው። ስለዚህ ሀደግን አበ ቀዳማዊ እንላል ዘቦቱ ማሰና የጠፋንበት ኃጢአት፣ የሰራንበት ሞትን ያገኘንበት አዳምን ትተን ህይወት ያገኘንበት ክርስቶስን ተቀብለናል ወይም ደግሞ አባት አድርገናል። ብለን በስጋ ስላልወለደን አይደለም፣ በስጋ ይወልደናል፣ ግን ደግሞ በመንፈስ ለህይወት የወለደን ለዘላለም ህይወት የወለደን ክርስቶስ ስለበለጠብን ነው። እሱም በኩር አደረግንና ያንን ተውን ማለት ነው። ስለዚህ አሁን ስለ አዳም የሚሰብክ ማንም የለም፣ ስለ ሕዋን የሚሰብክ ማንም የለም። ስለ ክርስቶስ ይሰበካል። ስለ እመቤታችን፣ ስለ ቅድስት ድንግል ማርያም ዳግማዊ አዳም ኢየሱስ ክርስቶስን ስላስገኘ፣ ዘመን ጠበቀ እግዚአብሔር፣ ጊዜ ጠበቀ ሻሸመኔን ለኮሳት። ምንም ሰው አሁን ላይ ይመስለው ይችላል አንተ ባሪያው እኮ ነኝ። አሁን ያ ሁሉ እና አደንግጡ ቤዛ ኢየሱስ ነው። ቤዛ ይታለ እንዴ ማን ታዳ ቤዛ አይደለችም ማለ የእሷ ቤዛነትና የእሱ ቤዛነት፣ አረ ስለ እግዚአብሔር ማፈር ነው። ለማብራራት ደግሞ ትጀምራለህ ማፈር ነው ያለብህ። የእሷ ቤዛነትና የእሱ እሺ ምንድን ነው? አይ ቤዛ ትዝታውና በጋሻው ዘርፌ አንድ ሰሞን ኦርቶዶክሱን ያመሱ ልጆች ነበሩ። በቤተ ክርስቲያን አገልግሎት ላይ ጥሩ አስተዋጽኦም መጥፎ ተጽዕኖም አሳርፈው አልፈዋል። ብዙ ጉድሎቶቻቸውን ተሸክማ ቤተ ክርስቲያን ብትይዛቸው መጨረሻቸው አላማረም። ለመውጣታቸው ምክንያቱ በአጭሩ ስናየው ያገኙትን አድናቆት መሸከም ባለመቻላቸውና በአስተምህሮም በምግባርም ብዙ አወዛጋቢ ነገር በመፍጠራቸው ቤተ ክርስቲያን ውስጥ ያሉ አንዳንድ ሰዎች ከተደበቀ ምቀኝነትና ቅናት የተነሳ በግድ መናፍቅ እንዲሆኑ ያደርጉባቸው ግፊት እድሉን ተጠቅመው እነርሱ ወደ እኛ ኑ ብለው የጠሩ ፕሮቴስታንቶች ቀድመው እነትዝታውን በጴንጤ አድናቆት ተውጠው ስላደጉ ብዙ አልከበደም። ትዝተውና በጋሻው ምንም አይነት መሰረታዊ የሚባል የቤተ ክርስቲያን ትምህርት አልነበራቸው። ቴዎሎጂ ገብተው በኤፍ ባንዴራ አውለብልበው እንደወጡም ይነገራል። ሁለቱም አንድ አድቫንቴጅ ነበራቸው። በጋሻው አስገምጋሚ ድምፅ ነበረው። ለአሁኑ ትውልድ ብዙ ባያስደንቅም ያኔ ግን እያጉረመረሙ መስበክ ብርቅ ነበር። እዚህ ደግሞ ቆንጆ ድምፅ ነበረው። ድምፃቸው ታይቶ እነዚህ ልጆች በፍቅር እንያዝ ያሉ ጳጳሳትና አባቶች ያለበቂ የትምህርት ዝግጅት ማማ ላይ አስቀመጧቸው። ትጋቡንም በዝና የሚመጣውንም ምቾት አልቻሉትም። በጾም ቀን ስጋ እስከመብላት ድረስ የጅል ስራ ሰሩ። ለመናገር የሚደብር ካለመብሰል የሚመጣ ብዙ ፋውል ሰሩ። ይህ ደግሞ ህዝቡ በቁጣ እንዲነሳ አደረገ። ቀድሞም በቅናትና ምቀኝነት የተመላከቷቸው አካላት ደግሞ እኛስ ምናል ብለው ለማባባስ ተመቻቸው። ፈልገውም ተገፍተውም ከቤተ ክርስቲያን ውስጥ ወጡ። ትዝተው አሜሪካ ሂዶ ሌላ ነገር ውስጥ ተዘፈቀ። ስለዚህ ቂም ያዘና ቤተ ክርስቲያንን ሲሳደብ መዋል ጀመረ። በጋሻውም ቸርች ከፍቶ መንቦጃቦች ቀጠለ። የሚያሳዝኑት እነዚህ ላይ ነው። ወደ ፕሮቴስታንት ሂደው በፓስተርነት ለማገልገል ምንም የትምህርት ብቃት የላቸው። ድሮ በጋሻው የሰበከውን ከፓስተሮች የተኮረጀ ትምህርት ስለነበረ እዛው ሂዶ በራሳቸው ትምህርት ሊማርካቸው አይችልም። ባለፈው ሚሊኒየም አዳራሽ የወታደር ጋሻና ጦር ይዞ ለየት ባለ አቀራረብ ቢሞክርም የፈለገውን ተጽዕኖ መፍጠር አልቻለም። በዛ ላይ በፊት የነበራቸው ድምጽም ሰጪ ወሰደባቸው። ስለዚህ ያለቻቸው ብቸኛ ተስፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የፕሮቴስታንቱ የሚያቀርቡት እጅ መንሻ ኦርቶዶክስን እንሰድባለን፣ ኦርቶዶክሶችን እናመጣለን የሚል ብቻ ነበር። አንጀቴን የበሉት ነይ ነይ እምየ ማርያም ሪሚክስ አድርገው ሲዘምሩ ላይ ሳይ ነው። ይትባረክ እንደ አብርሃም የሚለው የሰርግ መዝሙር ራሱ አልቀረም። እውነት የማንነት ቀውስ ማለት ይሄ ነው። ሶስ ያነሰው ጴንጤ ማየት ያሳዝናል። የጠሏትን ቤተክርስቲያንን እየሰደቧትን ቢያንስ በልተው ያድሩባታል። የዩቲዩብና ቲክቶክ በሷ ነው። አሁንም መድረክ ላይ ቢያገኙ ነጭ ለብሳችሁ ኑ ብለው አረ እኔ ብቻ አይደለሁም። ከኦርቶዶክስ ወታት በጋሻ ወጥቷል፣ ዘርፌ ወጥታለች፣ እነ ያሬድ ዮሐንስ ወጥቷል፣ እነ በሪሁን ወንዶሰን ወጥቷል፣ እነ ሀብታሙ ሽብሮ ወጥተዋል እነ ጌታቸው፣ እነ መምህር ጌታቸው ምትኩ፣ እነ መሪጌታ ጽጌ ስጦታው፣ እነ መሪጌታ ሙሴ መንበሩ፣ እነ መሪጌታ ጽጌ፣ እነ ሜሎስ፣ እነ ኤርሚያስ አበበ ስንቱ ልቅጠርላችሁ በዘማሪያን። አሁን አሰግድ ሳህሉ፣ መምህር አሰግድ ተረፋ፣ አበራ ቃል አዋዲ ውስጥ ምትታቸው ዘማሪያን እነ ሐዋዝ፣ እነ ፍቅርተ የሚባሉ እነ ማናት ዘመና የሚባሉ ዘርፌ ከኦርቶዶክስ የወጣ በጣም በዚህ ባሳለፍነው አስር ዓመት ውስጥ በመቶ ሺዎች የሚቆጠር ሕዝብ ጭምር ወጥቷል። አሁን ምድሪቱ ላይ ለወንጌል የቆሙ በታድሶ እንቅስቃሴ ውስጥ ያሉ ኢየሱስ ክርስቶስን በነጻነት መስበክና እርሱን ብቻ ማምለክ ስላልተቻለ ውግዘት ስለተላለፈ ሲኖዶሱ የሚያወግዘው ኢየሱስ ያለውን ስለሆነ በዚህ መሰረት ብዙ ሰላዋዲ ወጥቷል። ይሄ እግዚአብሔር እንደዚህ ዘመን ኦርቶዶክስን ሜዳ ላይ ያሰጣበት ዘመን የለም። የጥንቆላ የመጨረሻ ደረጃ የመጨረሻውን እርከን ያለፈች ቤተ እምነት ናት ኦርቶዶክስ። እነዚህ ናቸው መስቀል የሚያሳልሙት። እነዚህ ናቸው ለታቦት ጥብቅና እንቆማለን የሚሉት። እነዚህ ናቸው ማርያም አምላክ ናት የሚሉ። እነዚሁ ናቸው ቀድሰን እናቆርባለን የሚሉት። እዛ በግ በቀበረበት እጁ ያሳልማል። በቃ ጆ አታፍሩም ወይ? ቆይ እንደዚህ አሁን የምትሉ ቄሶች አታፍሩም ወይ? ወእሰግድ ካይበ ለድንግልና ኪክሌ ለድንግልናሽ ደግሞ እሰግዳለሁ መጀመሪያ ለስምሽ ነው አለ። ቅድመ ማለት መጀመሪያ አስቀድሜ። በዚህ የሚሰናከሉት ብዙ ናቸውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብርት፣ ንጽት፣ አማናዊት፣ ሐዋርያዊት፣ ጥንታዊት፣ ቅድስት ጽሬት ናት። ምክንያቱም የመሰረታት ዓለማትን የፈጠረው ሁሉን ቻይ የሆነው ልዑል እግዚአብሔር ነውና። በመሆኑም አጋንንት የሰፈረባቸው ሁሉ ጣታቸውን ሲቀስሩባትና ሲያናንቋት ይታያሉ። ከነዚህም አንዱ የበላትን ወጭት ሰባሪው አቶ ትዝታው ሳሙኤል ነው። ከዚህ በኋላ ለሚነሱ የተዋሕዶ ቤተ ክርስቲያን ካልተሳደቡ ኢየሱስን የሰበኩ ለማይመስላቸው የፕሮቴስታንት ድርጅት ተከታዮች አደብ እንድትገዙ እንላለን። ተዋሕዶ ሆይ እንኳን ልትሰደብ ለምስጋና ሲጠሯት የምታሳሳ ዘላለማዊ ሃይማኖታችን ናት። የነበርክበትን ቤተ እምነት ለቀህ መውጣት መብትህ ነው። ድንጋይ ብታመልክም መብትህ ነው። ጉዳያችን አይደለም። ምንድነው ልዩነቱ? ስሙ ምን በላበት አይደለም? በስሙ ምን ደንስበት አይደለም? በስሙ ምን ሰክርበት አይደለም? እነሱ ውሸት ይዘው ካላፈሩ አንተ እውነት ይዘህ ምን ትሰራለህ? አንቺ እውነት ይዘሽ ምን ትሰራለሽ? እነሱ እኮ አፍሩ ተከታይ። የሌላውን ሃይማኖት የማክበርና የራስ የሚለውን የማምለክ ነጻነት አለው። ነገር ግን ከቃል ንግግር ባለፈ መጽሐፍ ሁሉ በማሳተም ፍጹም ኦርቶዶክሳዊ ጥላቻ ያላቸውን አካላት በጊዜ ወደ ህግ ማቅረብ ባለመቻላችን አሁን ያም ተነስቶ የፈለገውን ተናግሮ የፈለገውን ጽፎ እንደፈለገ ክብር ይግባውና የዓለሙን ቤዛ አምላካችንን ሳይቀር እንደፈለጉ የሚሳደቡ ማንም ተናጋሪ የሌለው ትውልድ በስቷል። ይህን ከፊቱናችሁ የሚዲያ አካላት፣ አባቶች፣ ሊቃውንት ፊትለፊት ምላሽ ከመስጠት ባለፈ ተጠያቂ እንዲሆኑ ማድረግ ይጠበቅባቸዋል እኛም እንዲሁ ድሮ ስንሰማ ባለቤቱን ካልናቁ አጥሩን አይነቀንቁ ሲባል ነበር የማያውቀው አሁን አጥሩን አልፎ ጓዳ ገብቶ እንደፈለጉ መዝረፍ ተለመደ አባቶቻችን መንጋውን የመጠበቅ ያለባችሁ አባቶች መልስ ከመስጠት ባለፈ የህግ ተጠያቂነት እንዲኖር ልትሰሩ ይገባል